የእስልምና ቅርንጫፎች የሱኒዝምና ሺዓዝም ልዩነት ከ2 ቢሊዮን በላይ ተከታዮችን በመያዝ ከክርስትና ቀጥሎ በዓለም ሁለተኛው ብዙ ተከታይ ያለው ብዙ ሃይማኖት ነው። ከተመሰረተ 2000 ዓመት ሊሞላው ጥቂት መቶ ዓመታት ብቻ ቀርቶታል። በዚህ የረጅም ዘመን ታሪኩ ታዲያ የራሱ የሆነ ልዩ ሴትና ባህል፣ ሕግና ስልጣኔ እንዲሁም የእምነት መርሆችን ያዳበረ ሲሆን ለማህበረሰብ ሁለንተናዊ ለውጥን ያበረከተው አስተዋጽኦ እጅግ ብዙ ነው። እነዚህንም መገለጫዎችን ለበርካታ መቶ ዓመታት አስጠብቆ ማቆየት የቻለ ትልቅ ሃይማኖት ነው እስልምና። ምንም እንኳን ሁሉም የእስልምና ሃይማኖት ተከታዮች መሠረታዊ የእስልምና አስተምሮችን ስለሚጋሩ ሃይማኖታቸው አንድ ኢስላም እንደሆነ ቢናገሩም በተግባር ግን በተወሰኑ ጉዳዮች ላይ የተለያየ ትርጓሜ በሚሰጡ አምስት የእስልምና ቅርንጫፎች ይከፈላሉ። እነርሱም ሱኒ፣ ሺያ፣ አመዲያ፣ ኢባዲና ሱፊዝም ይባላሉ። ዛሬ በዚህ ቪዲዮ ግን ትላልቅ የተከታይ ቁጥር ስላላቸው ሁለቱ የእስልምና ቅርንጫፎች የልዩነት ምክንያትና አመሠራረት አጭር ታሪካዊ ዳሰሳ እንዲሁም በዓለም ያላቸውን ስርጭት በጥቂቱ እናያለን። የሺያና የሱኒ እስልምና ታሪካዊ አጀማመርና የልዩነት መንስኤ። የእነዚህ ሁለት የእስልምና ቅርንጫፎች ጅማሬ በእስልምና የመጀመሪያዎቹ ዓመታት ከነቢዩ መሐመድ ህልፈት ከ632 ዓመተ ምህረት በኋላ ሲሆን የክፍሉ መነሻ ዋና ምክንያት ደግሞ የሙስሊሙ ማህበረሰብ መሪ በመሆን ነቢዩ ማን ይተካቸው በሚለው ጥያቄ ላይ በተነሳ ክርክር በተፈጠረ አለመግባባት ነበር። ይህም አለመግባባት በጉዳዩ ላይ የተለያየ አቋም የሚያራምዱ ሁለት ቡድኖችን እንዲፈጠሩ አደረገ። የመጀመሪያው ቡድን ስልጣን በነቢዩ መሐመድ ቤተሰብ ውስጥ መቆየት አለበት በማለት ለነቢዩ መሐመድ አማችና የአጎት ልጅ ለነበረው አሊ ድጋፉን ሰጠ። ከዚህም ቡድን የሺያ ሙስሊም እንቅስቃሴ ተወለደ። ሌላኛው ቡድን ደግሞ የሙስሊሙ ማህበረሰብ መሪ በህብረተሰቡ መካከል በሚኖር መግባባት መመረጥ አለበት እንጂ በቤተሰብ መካከል በሚኖር መተካካት መሆን የለበትም የሚል አቋም በመያዝ የነቢዩን የቅርብ ወዳጅ አቡበክርን ፈጥነው በመምረጥ ከሊፋ አድርገው ሾሙ። መጠሪያቸውንም ሱኒ ብለው ሰየሙ። ሱኒ የሚለው መጠሪያ ይህ ቃል ሱና ከሚለው ሐረግ የተወሰደ ሲሆን ትርጉሙም የወጉ ወይም የትውፊቱ ሰዎች እንደማለት ነው። ይህም የሚያመለክተው የነቢዩ ሙሐመድን ልማዶች፣ ድርጊቶችና አባባሎች እንደ አራያ መከተልን ነው። በቁጥር ሺያዎች በአንጻሩ አይነት አናሳዎች ነበሩ። በመሆኑ ብዙሃኑ ሱኒዎች የበላይነት በመያዝ አቡበክርን እንደ መጀመሪያ ከሊፋ፣ ዑመር ኢብን አልቃጣብን እንደ ሁለተኛ ከሊፋና ኦትማን ኢብን አፋንን እንደ ሦስተኛ ከሊፋ አድርገው መረጡ። ምንም እንኳን ሱኒዎች ፖለቲካዊ የበላይነት ይዘው ቢያሸንፉም ሺያዎች ግን የነቢዩን ዘሮች እንደ እውነተኛ የእስላም መሪዎች መቁጠራቸውን አላቁሙም ነበር። ስልጣኑንም እነሱ እንዲይዙ ብፊት ማድረጋቸውን ቀጥለው በመጨረሻ አሊ አራተኛው ሀሊፋ ሆነው ተመረጡ። ሆኖም ግን ኢማም አሊ በስልጣን ዘመናቸው ብዙም ሳይቆዩ በጠላቶቻቸው ተገደሉ። ይህን ተከትሎ የአሊ ልጆች ሁሴንና ሐሰን አባታቸውን በመተካት መሪነቱን ለመያዝ ቢፈልጉም የወራሽነት መብት በመነፈጋቸው ሳይዙ ቀሩ። ይህም ከባድ የስልጣን ሽኩቻ አስከተለ። ይህ ቀላል አቋም ልዩነት የወለደው መሰረታዊ አለመግባባት ከጊዜ ወደ ጊዜ እየተነከረ ለሚሄድ መከፋፈል መሰረት ቢጥልም የሱኒና ሺያ ልዩነት ግን ከፍ ወዳለ ደረጃ የደረሰው በ61ኛው ሂጅራ ማለትም በ680 ዓ ም የአሊ ልጅና የነቢዩ መሐመድ የልጅ ልጅ የነበረው ሁሴን ለኦሚያው ካሊፋ ለያዚድ ቀዳማዊ ለመገበር ፈቃደኛ ባለመሆኑ በከርባላ ጦርነት በኢራቅ ከተገደለ በኋላ ነበር። ሁሴን ኢብን አሊ የተገደለበት ይህ ቀን በሻዎች የዘመን መቁጠሪያ ካሌንደር ትልቅ ቦታ የሚሰጠው ሲሆን በማኅራም 10ኛ ቀን አሹራ እየተባለ በየዓመቱ የሁሴን ሰማዕትነት መታሰቢያ ቀን ሆኖ በሺያዎች ዛሬም ድረስ በሀዘንና ልቅሱ ይከበራል። በሱኒ ሙስሊሞች ዘንድ ግን አሹራ አምላክ ቀይ ባህርን ከፍሎ ሙሴንና እስራኤላውያንን ከፈርዖን የግፍ አገዛዝ ማዳኑን በማስታወስ በጾምና በልዩ ጸሎት ያከብሩታል። በተጨማሪም አንዳንድ ሱኒዎች ከሺያዎች በተቃራኒ አሹራን እንደ የምስጋናና የደስታ ቀን በማሰብ በመልካም ተግባራትና በደስታ መግለጫዎች ያሳልፉታል። የሺያና የሱኒ ተጠቃሽ ልዩነቶች የሺአና የሱን ሙስሊሞች መሰረታዊ የሚባሉትን የእስልምና አስተምሮዎችና እምነቶችን በአንድነት ቢጋሩም በተወሰኑ አስተምሮዎች ላይ ያላቸው የአተረጓጎምና የአተገባበር መንገድ ክፍሉን ፈጥሯል። ከሺያ ሙስሊሞች ዋና ዋና መገለጫዎች አንዱ በኢማሞች ስልጣን ወራሽነት መለኮታዊ መብት ላይ ያላቸው እምነት ሲሆን እነርሱም የነቢዩ መሐመድ አማችና የአጎት ልጅ የሆነው አሊና ቀጣይ ትውልዳቸው የነቢዩ መሐመድ ህጋዊና ብቸኛ ተተኪዎች ወይም ወራሾች ናቸው ብለው ያምናሉ። እንደ ሺያዎች እምነት እነዚህ ኢማሞች በአጠቃላይ 12 ሲሆኑ ከነርሱ ውስጥ ግን 12ኛ የነበሩት ኢማም መሐመድ አልማህዲ በአምላክ ፍቃድ ሳይሞቱ በ941 ዓመተ ምህረት ከህዝብ እይታ እንደተሰወሩ ወይም እንደጠፉ ሆኖም ግን አሁንም ድረስ በህይወት እንዳሉና በፍጻሜው ዘመን ፍትሃዊ ስርዓቱን ለመመለስና የእስልምና መንግስትን ለማስፈን እንደገና እንደ መጡ ይታመና። በዚህም ምክንያት ሺያዎች አሁንም ድረስ የሃጅ ጉዞአቸውን ወደ መካ ብቻ ሳይሆን ቅዱሳን ተብለው ከሚጠሩት ከነዚህ 12 ኢማሞች መካከል ወደ 11 የኢማሞች መቃብር ጭምር ሐጅ ሲያደርጉ ይስተዋላል። በሺያዎች ዘንድ ኢማሞች የማይሳሳቱና ከኃጢአት የጸዱ ናቸው፣ ቃላቶቻቸውና ተግባሮቻቸው መለኮታዊ ነው ተብሎ ይታመናል። የሱኒ ሙስሊሞች ግን ለአንድ ኢማም እንዲህ ያለውን ክብር አይሰጡም። በሱኒዎች ዘንድ ኢማም የሚለው ቃል የመስጊድ አሰጋጅን ወይንም አሁን ያለን የሙስሊም ማህበረሰብ መሪን የሚያመለክት መጠሪያ ብቻ ነው። የሱኒ ሙስሊሞች ከሊፋ በመባል የሚታወቁትን መሪዎቻቸውን ራሳቸው በምርጫ ይመርጣሉ። እንደሰው ተሳሳች ስለሆኑ ለእነርሱ ምንም የተለየ መለኮታዊ ክብር አይሰጡም። ከዚህ በተጨማሪ ስኖች አምስቱ የእስልምና መሰረቶች የሚባሉትን ሻሃዳ ወይም እምነት፣ ሰላት ወይም ጸሎት፣ ጾም፣ ሰደቃና ሀጅ የአንድ ሙስሊም ህሉና ዋና መሰረት ናቸው በማለት ሲጠብቁ የሺያ እስልምና ግን በእነዚህ አምስት የእስልምና መሰረቶች ላይ እንደኩም ስም ወይም የአንድ አምስተኛ ግብር ስርዓትን ተውላላ ወይም መልካም ነገርን መውደድን፣ ታባራ ወይም መልካምን ከሚቃወሙትና በእስልምና ላይ ጉዳት ካደረሱት ጋር መገንጠልን እንዲሁም ጂሃድን ጨምሮ ሌሎች አስር ተጨማሪ የእምነት አጋሮችን ይጨምራል። በጂሃድ ዙሪያ የሱኒና ሻ ትርጉሞች አንዳንድ ተመሳሳይ ሀሳቦችን ቢጋሩ በመሰረታዊ መሮዎቻቸው ውስጥ የማጥቃት ጂሃድና የመከላከል ጂሃድ ላይ አጽንኦት ሲሰጡ ልዩነቶች አሏቸው። መልክዓ ምድራዊ ስርጭት፣ የሺያ እና የሱኒ ሙስሊሞች መልክዓ ምድራዊ ስርጭት በጣም አስገራሚ ነው። በዓለም ካርታ የሺያ መገኛ ዋና ቦታ የሺያ ጨረቃ ተብሎ ሲጠራ፣ ይህም በመካከለኛው ምሥራቅ የሺያ ሕዝብ ያለበት ክልልን የሚያመለክት ሐረግ ሲሆን፣ ይህ የሺያ ጨረቃ ከኢራን በኢራቅ ሶሪያና ሊባኖስ በኩል በማለፍ ባህሬን ይደርሳል። በተለይ ኢራን የሺያ እስልምና እምብርት ናት። በአንጻሩ የሱኒ ሙስሊሞች በዓለም ዙሪያ በስፋት ተሰራጭተው ይገኛሉ። ይህም ከአፍሪካ ጫፍ ሞሮኮ በመካከለኛው ምስራቅ በኩል ወደ እስያ የሚዘልቅ ሲሆን እንደ ሳዑዲ አረቢያ፣ ግብፅ፣ ቱርክ፣ ፓኪስታን እና ኢንዶኔዥያ ያሉ ሀገራትን ያጠቃልላል። በአሁኑ ጊዜ የሙስሊም ሕዝብ ቁጥር በዓለም ከ2.3 ቢሊዮን በላይ እንደሚሆን ይገመታል። ይህም 8.1 ቢሊዮን ከሆነው የዓለም ሕዝብ ቁጥር ውስጥ ከ25 ፐርሰንት በላዩ ማለት ሲሆን ከዚህም ውስጥ 87 እስከ 90 በመቶ የሱኒ፣ ቀሪው 10 ፐርሰንት ደግሞ የሺያ ሙስሊሞች እንደሆኑ ጥናቶች ይጠቁማሉ። የሺያና ሱኒ የዛሬ ሁኔታ። እነዚህ ልዩነቶች እንዳሉ ሆነው በክፍሉ ዘመን ከነበረው ግጭትና ውስን የእርስ በርስ ጦርነቶች በስተቀር ሺያና ሱኒ ሙስሊሞች አብዛኛውን ታሪኮቻቸውን አንጻራዊ በሆነ ሰላም በጉርብትና ኖረዋል። ነገር ግን ከ20ኛው መቶ ክፍለ ዘመን መገባደጃ ጀምሮ በተለያዩ አካባቢዎች የሁለቱም ቅርንጫፎች ስንፈኞች የሃይማኖትና የፖለቲካ የበላይነት ለማግኘት ካላቸው ጉጉት የተነሳ መከፋፈሉ እየተባባሰ ወደ ለይለት ብጥጥና ደመፋሰስ ሲያመራ ተስተውሏል። በተለይ ደግሞ የ1979ኙ የኢራን አብዮት በመካከለኛው ምስራቅ በሱኒና ሺያ መከፋፈል ላይ ከፍተኛ ተጽዕኖ አሳድሯል። ከአብዮቱ በኋላ ኢራን በአያቶላው እየተመራች ግልጽ የሆነ የሻህ ኃይል ሆና ተከሰተች። ለዚህ ምላሽ በሚመስል መልኩ ሳውዲ አረቢያ ደግሞ የሱኒ ስልምና ውቅ አጥባቂውን የዋሃቢዝም እንቅስቃሴ ስርጭት ማፋጠን ጀመረች። ይህም በክልሉ ውስጥ የሃይማኖት ውጥረትና ግጭቶች እንዲባባሱ አደረገ። የ1980ዎቹ የኢራን ኢራቅ ጦርነት እንዲሁም የሶሪያ የእርስ በርስ ጦርነት የሱኒና የሺያ መከፋፈልን የበለጠ አጠንክሮ በአካባቢውን ግጭቶች እንዲባባሱ ማድረጉ እንደ አብነት ይጠቀሳል። ኢራን የሺያ ቡድኖችን በመርዳት፣ ሳዑዲ አረቢያ ደግሞ የሱኒ አንጃዎችን በመደገፍ በርካታ ንጹሃን በሶሪያ ኢራቅና የመን ያለቁበትና ንብረት የወደመበት በርካታ የውክልና ጦርነት ወይም ፕሮክሲ ዋር አድርገዋል። በመጨረሻ ወደ ኢትዮጵያ ሙስሊሞች ስንመጣ ከ60 በላይ የሚሆነው የኢትዮጵያ ሙስሊም ሱኒ እንደሆነ አንዳንድ መረጃዎች ይጠቁማሉ። ቀሪዎቹ ደግሞ ራሳቸውን ከሁለቱም ጎራ እንደማይከቱና በደፈናው እስልምናን ብቻ እንደሚሉ ይገልጻል። ከዚህ በተረፈ በኢትዮጵያ የሺያ ሙስሊም መኖር አለመኖር ግን ተጨባጭ መረጃ ማግኘት አልቻልኩም። በዚህ ጉዳይ ላይ ሐሳብ አስተያየታችሁን እንድታጋሩን እየጋበዝኩ፣ ለዛሬ ሰላም አለይኩም።